ወዳጃችን ቤሩትን ያውቋታል አይደል? በፊት በፊት የአረብ ሀገር ስራ ነገር ሲነሳ ስሟ ቀድሞ የሚመጣው የሊባኖሷ መዲና ቤሩት። አዎ ቤሩት፣ እንዴት ቁሽሽ ብላለች መሰሎት እንዳውም ራቅ ካለ ቦታ ሆነው ጄዲድ ወደ ተባለው አካባቢ ባሻጋሪ ቢማትሩ የሆነ ከተማዋን ለሁለት ተከፍሎ የሚሄድ የሚመስል ነጭ ወንዝ መሰል ነገር ተመልክተው ያ ነጩ ነገር ምንድነው? የጥጥ እርሻ ነው ወይስ አረፋ የደፈቀ ወንዝ? ብለው ቢጠይቁ ከሊባኖሳውያኑ የሚያገኙት ምላሽ እርግጥ ወንዝ ነው፣ ግን ወንዙ ቆሻሻ ተሰብስቦ የፈጠረው ወንዝ ነው የሚል እንደሆነ ነው ኦዲቲ ሴንትራል ድረገጽ ያስነበበው። በመቶ ሜትሮች የሚለካ ቁመቱን ደረቱን ገልብጦ አጋድሞ አፍንጫን ቆርጦ የሚበጥስ ጠረኑን ለአካባቢው ነዋሪዎች በነፍስ ወከፍ እያዳረሰ ያለው የቆሸ ወንዝ ለመፈጠሩ ምክንያት የሆነው ደግሞ የሀገሬው መንግስት ባለፈው ዓመት የከተማዋ ቆሻሻ ተሰብስቦ እየተከማመረ የሚኖርበትን አድራሻውን ዘግቶበት ባገኘህበት ውደቅ ማለቱን ተከትሎ ነበር። እናም ከዚያን ጊዜ አንስቶ ተለዋጭ ቦታ ሳይሰጠው ቤቱን ተነጥቆ መውደቂያ ያጣ ምድረ ቆሻሻ ባገኘበት እየወደቀ በየመንገድ በየጥጋ ጥጉ ሲከትም ጄዲድ የተባለውን አካባቢ እንዲያው ለጊዜው እዚህ እናሳርፋቸው ብሎ ሰው እንዳለ ቆሻሻ በነጭ ጆንያ እየሞላ መድረሻውን ወደዛው አድርጎ አረፈ። ዛሬ ላይ ከአራት ወራት በኋላ ማለት ነው። ያም እያመጣ ሲጥል ያም እያመጣ ሲጥል ቆሼ ግዛቱን እያስፋፋ እያስፋፋ ሄዶ ለአቅመ ወንዝ መምሰል በቅቶ ነው እንግዲህ ከከተማዋ አንድ ጥግ ላይ ቆመው የአዛ ጋ ያለው ነጩ የቆሻሻ ወንዝ እኮ ነው ለመባል የበቃው ይህ ቦታ እንዴት ያለ ምርጥ አካባቢ ነበር መሰላችሁ። ዛሬ ላይ ግን በአቅራቢያው እንኳ ማለፍ አንችልም የሚል ስሞታም እንዳለ የአካባቢው ሰው የሚያሰማው ቅሬታ ከሆነም ሰነባብቷል። ምክንያቱ ደግሞ የቤሩቱ የቆሼ ወንዝ ጠረን እንኳን አጠገቡ ድርሽ ብለው ባሉበት እየመጣም ጤና የመንሳት አቅሙ ፈርጥሟልና ነው። ለችግሩ መፍትሄ የለንም እያሉ የሚገኙት የመንግስት አካላት ብቻ፣ ግን የሆነ መላ ለመዘየድ ጥረት እያደረግን ነው፣ ቆሻሻውን ከሀገር ውጭ አውጥተን እንጥላለን የሚል ሀሳብ ግን የለንም ሲሉ ነው በአፈቀላጤያቸው ወይዘሮ ሞና ካሎት በኩል ለሲኤኔ እንሹክ ያሉት። የቆሼው ወንዝና በጥቅሉ የቆሻሻ ነገር አላስቀምጥ ያላቸው ሊባኖሳውያኑ የቤሩት ነዋሪዎች ታዲያ ተቃውሟቸውን በየመንገዱ እንቁላል እያፈረጡ፣ አንዳንዶች ደግሞ ማስወንጨፊያዎችን በመጠቀም የቆሻሻ ቱባ ወደ ሀገሬው ሹማምንት ጽፈት ቤት እያስወነጨፉ መግለጻቸውን ተያይዘውታል። ቆሻሻ ባመጣው ጣጣ የተወለደው ተቃውሞ በርትቶ በፖሊስና በወታደር ኃይል እና አስለቃሽ ጭስ ከቆሼ ወንዝ ጠረን ጋር አብረውና ተባብረው ሰልፈኞችን ለመበተን ጥቅም ላይ የሚያውሉበት አጋጣሚም አለ። አንዳንዶች ደግሞ የሀገሬው የቱሪዝም ሚኒስቴር መስሪያ ቤት ሊባኖስን ጎብኙ እንዴት ያለች የቱሪስት መስህብ መሰለችሁት ብሎ ሀገሪቱን ለማስተዋወቅ ምርጥ ምርጥ ቦታዎችን ቀርጾ ያሰናዳውን የቪዲዮ ምስል በቆሻሻ ምስል ተክተው በማቀናበር እየዘበቱ የሀገሪቱን የቆሻሻ ችግር መቃወማቸውን ተያይዘውታል። የቆሻሻው ጥርቅም ነገር የሚይዝ የሚጨብጠው አልሆነለት ያለው የሊባኖስ መንግሥት ከዚህ ቀደም ዘግቶት የነበረውን ናሜህ የቆሻሻ ማጠራቀሚያ ስፍራ በድጋሚ ለሁለት ወራት ያክል አገልግሎት እንዲሰጥ የከፈተው ሲሆን እስካሁንም ከቆሻሻው ወንዝ ላይ ስምንት ሺ ቶን ቆሻሻ አጨልፎ ማንሳት ችሏል። ወዳጃችን ሌባኖሳውያኑን ምን ነው ምን ነው እናንተ ቆሻሻን ኃይል ማድረግ ሲቻል አትገድቡት ነገር ምን ነው ወንዝ አድርጋችሁ ማስቀመጣችሁ? እያለን እየታዘብናቸው፣ አዲስ አበባችንም ምንም እንኳ እንደ ቤሩት ቅጣምባሩ በጠፋ መልኩ ባይሆንም ቆሻሻ ዛሬም ድረስ እያስቸገራት ነውና፣ ንጽህናዋን መጠበቅ የሁላችንም ኃላፊነት ይሁን መልእክታችን ነው።